ሰማይ ዘንብ ጉዳት ነበረ። እኛ ይኸው ልጆቻችን ስንት ነገር እያደረጉ ችለናችሁ እንደምን ሆኖ፣ አንዴ ፈጥሮናል፣ ምን ያደርጋል። ዛሬ የሆነ ችግር ይሾክልላችሁ ነው። እኔ ጋር ብቻ ነው ወይስ ሁሉም ጋር ነው? የትኛውም አይነት ቻሌንጅ ማለትም የፊት ማስክ በሉት የፀጉር የሰውነት መግሳት፣ የትኛውንም ቻሌንጅ በጣም ጎበዝ ከሆንኩ ማለት ነው። በጣም ጎበዝ ከሆን በቃ በሁሉ ምናምን ዘራፍ ብዬ ተደስችኝ። አሁንማ በቃ ይህንን ማከናወን አለብኝ ብዬ ፎክር ገባላችሁ። እና ማክሲመም አደርገው አንድ ሳምንት ነው። ከዛ ቻውቻው ይረሳል። ከዛ በራሴ ስበሳጭ አገኘዋለሁ።

ትፈለች በጣም ተማሪ አንተ ከአኔ እንዴት ነው ግን ከኤክሲ ጋር የተጣላችሁት? ከዚህ ጋር እኮ ለአርባ ጊዜ ስትጠይቅ ነው ነገርኩሽ፣ አደለ እናቷ ሞቱ ለጽናና የእጄ ተመቻችን እሷም ሙጫ ሆና ቀረች። እኛ ሴቶች ለሀዘናችን ጊዜ ከጎናችን የቆመ ፍቅር ምን መሰለሽ፣ ፕሮግራም ላይ ባልየው ሚስትየ ጋንታናሞ ብሎ ሴቭ አርጓት ማለት፣ አንድ እስር ቤት ነው። ከዛ በኋላ የሚስቱን ስም

ዩቱብ ላይ መጣችሁ ሰፖርት የምታደረጉኝ ከልብ ከልብ አመሰግናለሁ። እህትም እንደ እናትም ማያት ከልብ ከልብ አመሰግናለሁ። ከጎን የሆነ የምትረዳኝ ሄሉም ከልብ ከልብ አመሰግናለሁ። አንቺንም እግዚአብሔር ያክብርልኝ። የተወሰነ ላሳያችሁ፣ ቤቱን ሙሉ ቪዲዮ ሰራላችኋለሁ። የተወሰነ ግን ማየት ትችላላችሁ። ቤቱ በጣም በጣም ትልቅ ነው። እንደምታዩት ልጆች ወይም እንደ አጋጣሚ ቤት ናቸው። እነሱንም ደስ ብሏቸው የራሳቸው ክፍል ተሰጥቷቸው ይችሉን ማየት ትችላላችሁ። እግዚአብሔር ይመስገን፣ በጣም ደስ የሚል ቤት ነው የሰጡኝ ከልጆች ጋር አሁን ላይ ቢያንስ ለሶስት ነው፣ ለረጅም ጊዜ ከእኔ ጋር መቆየት ይችላሉ። አሳያችሁ ቆይ ልጆቹ፣ ሌላው ምን እየሳላችሁ ነው? አዳም ቸከቸከው እንዳለ እንደዚህ አይደለም። ደግሞ ላይ ላይ ኦኬ፣ ጎበዝ ሙሉ ቪዲዮውን ዩቲዩብ ላይ ሰራላችኋለሁ አሳያችኋለሁ። ድጋፋችሁ አይለኝ ተባብራችሁ ዩቲዩብ ቻናሌንም ሰብስክራይብ ዳረጋችሁ ለሁላችሁ ከልብ ከልብ አመሰግናለሁ። መቶ ሺህ ልታስገቡኝ ነው። አሁንም ቀጥሉበት ግፉበት። ሶሪ፣ አሁንም ሰብስክራይብ ማረጋችሁን እንዳታቆሙ። ከልብ ከልብ አመሰግናለሁ።